ምዕራፍ ስድስት አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም የአባታችን የአዳምና የእናታችን የሔዋን ገድል ይህ ነው። አዳምም ይጸልይ ዘንድ ቁሞ ነበር። ሔዋን ስለ መገናኘት በልቦናው ውስጥ ስካለው ሐሳብ የተነሳ እንዴት እንደሚጸልይ አላወቀም። እስኪለም እንዲሁ ሆነ። በነጋግ አዳም ሂዋን ነይ ወርቅ ወደ ሰጠን ተራራ ተነሺ እንሂድ፣ ስለዚህ ምክር ወደ እግዚአብሔር እንለምን ዘንድ ያላት ሂዋንም አዳም ሆይ ምክሩ ምንድን ነው አለችው። እግዚአብሔር ስለ ጋብቻ ግንኙነት ያለ ትዕዛዝ እንዳልፈጽም ያስረዳኝ ዘንድ ይሻለው አንቺንም እኔንም እንዳያጠፋን ሰይጣናት በምትሃት ኃጢአት ሲያረጉ ስለታዩኝ ልቡና የተቃጥሏልና፣ አላት። ሂዋንም አዳምን ወደ ምድር ታች ለምን እንሄዳለን? በቤታችን ቁመን ይህንን ምክር ያስረዳን ዘንድ ወደ እግዚአብሔር እንጸልይ እንጂ፣ መልካም ከሆነም ካልሆነም አለችው። አዳምም ለጸሎት ተነሳ፣ እንዲህም አለ፦ አቤቱ ፈጣሪያችን ሆይ። እኛ እንደተደፋፈርንህ ተደፋፈርንህ አንተ ታውቃለህ። በተደፋፈርን ጊዜ ብርሃናዊ ጸጋችን ተገፋለች። ስጋችን መብልን መጠጥንና እንስሳዊ ፍትወትን ወይም ምኞትን የተመላች ሆነች። አቤቱ ጌታችን ወይ ያለ ትእዛዝ እንዳንሰራ እዘንልን፣ እንዳታጠፋን ካላዘዝከን ግን እኛ እንሸነፋለን ትእዛዝህንም ወደ መተላለፍ እንመለሳለን። አንተም ታጠፋናለህ። ይሄ ካልሆነ ግን ነፍሳችንን ተቀበል፣ ከዚህ እንስሳዊ ፍትወት እንረፍ። ይህ ተግባር የማይፈቅድልን ከሆነ ሔዋንን ከእኔ ለያት፣ እኔንም ከእርሷ ለየኝ፣ ከእኛም አንዳችን ከአንዳችን ውሰድ፣ አርቀንም አቤቱ ጌታችን ሆይ እርስ በርሳችን በለሄን ጊዜም አጋንንት ምትሃት ያደርጉብናል፣ ልባችንንም ያስጠፋናል። እርስ በርሳችንም አእምሯችንን ያስጨንቋታል። እርስ በርሳችን ካልሆነ በማይታይ ሁኔታ በፊታቸው ነን። አዳምም ንግግሩን አቆመ። እግዚአብሔርም እውነት እንደሆነ ከሰይጣን ፈተና የተነሳ መታገዝ እንደማይችል ወደ አዳም ቃል ተመለከተ። እግዚአብሔር አዳም ስላሰበው ስለ ጸለየውም ጾለት አዳምን አመሰገነው። የእግዚአብሔርም ቃል ወደ አዳም እንዲህ ሲል መጣ። አዳም ሆይ፣ ይህ ጥንቃቄ ከገነት ወደ ኃላፊዋ ምድር ከመውጣት በፊት ቢሆን ኑሮ መልካም ነበር አለው። ከዚህ በኋላ እግዚአብሔር ወርቅ ያመጣውን መልአክ፣ ዕጣን ያመጣውን መልአክ እና ከርቤ ያመጣውን መልአክ የመጋቢትን ተግባር ያስረዱት የመጋባትን ተግባር ያስረዱት ዘንድ ወደ አዳም ላከ። መላእክቱም አዳምን ወርቅን ውሰድ፣ ለማጫ ይሆናት ዘንድም ለሔዋን ስጣት፣ እርሷ እናንተ አንድ አካል ትሆኑ ዘንድ ቃል ኪዳን አድርግላት፣ የእጅ መንሻ ዕጣን፣ ከርቤም ስጣት አሉት። አዳምም ከመላእክት ይህን ሰማ ወርቅንም ወሰደ ለሂዋን ጭንም ልብስ አደረገው በእጃቸውም ቃል ተገባቡ። መላእክትም አዳምና ሂዋንን አርባ ቀን አርባ ሌሊት ይጸልዩ ዘንድ አዘዟቸው ከዚያ በኋላ ወደ ሚስቱ ይቀርብ ዘንድ ንጹሕ ይሆንም ዘንድ እርኩስም እንዳይሆን ልጅም ትወልድ ዘንድ ዘርን ይዘሩ ዘንድ የዘሩንም ከመሬት ይነቅሉ ወይም ሚሰበስቡ ዘንድ አስተማሩት። አዳምና ሔዋን የመላእክትን ቃል ተቀበሉ። መላእክትም ከእርሱ ነሱ ሄዱ። አዳምና ሔዋንም አርባው ቀን እስኪፈጸም ድረስ ጾሙ። አዳምና ሔዋን መላእክት እንዳዘዟቸው ተኙ። አዳምም ከመውጣቱ ቀን ጀምሮ ሔዋንን እስካገባባት ድረስ ሁለት መቶ ሦስት ቀን ሆነ። ይህ ስድስት ወር ከሀያ ስድስት ቀን ነው። ለአዳምና ለሔዋን የሰይጣን ጦርነት በእነርሱ ላይ ጠፋላቸው። በመሬትም እንደ ሥጋ መጠናቸው ይኖሩ ይሰሩም ነበር። የሔዋን ጽንስ ዘጠኝ ወር እስኪሞላ ድረስ እንዲሁ ነበር። የመውለጃዋ ጊዜ ተቃረበ። ሔዋንም አዳምን አለችው፣ ይህች ቤት ንጹህ ቦታ ናት። በገነት ያሉ ምልክቶች በውስጧ ስላሉ ዳግመኛ እኛ በውስጧ እንጸል ያለን ሰይጣን በእኛ ላይ ወደ ጣላት የድንጋይ ድኳን ቤት እንሂድ እንጂ በእርሷ ሊገለን ፈልጎ በእግዚአብሔር ትእዛዝ ተያዘች፣ ተከለከለች፣ ቤትም ሆነችልን። አዳምም ሔዋንን ወደዛች ቤት ወሰዳት። የመውለጃዋ ጊዜ ሲደርስ በህመሟ ትጸንሻለሽ በሐዘንም ልጅ ተወልጃለሽ ያለውን የእግዚአብሔርን ቃል ይፈጸም ዘንድ ህዋን በምተጨነቀች ለሞትም ደረሰች። አዳምም አዘነ፣ ልቡ ታወከ። ለሞትም ደረሰች። አዳምም በውስጧ ያለውን የህዋንም መጨነቅ በተመለከተ ጊዜ ተነስቶ ወደ እግዚአብሔር ጸለየ። አቤቱ አምላኬ ሆይ በዚህ ጭንቅ ውስጥ ባሪያህ ሔዋንን ተመልከት። በገነት በነበረች ጊዜ የፈረድከውን የተናገርከውን በእርሷ ላይ አታምጣ አታጥፋትም። አቤቱ ፈጣሪያችን ሆይ በምዕረት ዓይን ተመልከታት ከዚች ጭንቅም አውጣት። እግዚአብሔርም ወደ አገልጋዩ ወደ ሔዋን ተመለከተ አጽናናትም። የበኩር ልጇንም ወለደች፣ ከእርሷ ጋርም ሴት ልጅ ወለደች። አዳምም በሕዋን መዳን ተደሰተ። ዳግመኛ በተወለዱለት ሕፃናት ተደሰተ። አዳም በቤት ውስጥ እስከ ስምንት ቀን ድረስ ለሕዋን ይላክ ነበር። የልጁንም ስም ቃየል አለው። ሴት ልጁንም ሉሉዋ አላት። የቃየል ትርጉም ጥላት ማለት ነው። ከመውጣቱ በፊት በእናቱ ማኅፀን ሳለ እህቱን ጠልቷታልና፣ ስለዚህ አዳም ቃየል ብሎ ሰየመው። የሉለዋ ትርጓሜ ያማረች መልከ መልካም ማለት ነው። እርሷ በደም ግባቷ ከእናቷ ትበልጣለችና አዳምና ህዋን ለቃየልና ለእህቱ አርባ ዕለት እስኪሞላ ድረስ ታገሱ። አዳምም ህዋንን ስለ ሕፃናቱ ቁርባን እናቀርብ ዘንድ እሻለው አላት። ሂዋንም መጀመሪያ ለወንድ ልጅ ቁርባን እናቅርብ ከዚያ በኋላ ደግሞ ለሴቷ ልጅ እናቅርብ አለችው። አዳምም ቁርባንን አዘጋጀ። እርሱም ሂዋንም ልጆቻቸው ወዳዘጋጁት ወደ መሠዊያው መጡ። አዳምም ቁርባኑን በመሠዊያው ላይ አቀረበ። እግዚአብሔርም ቁርባኑን ይቀበሉት ዘንድ ፈለገ። እግዚአብሔር የአዳምን መሥዋዕት ተቀበለ። አዳም ከቁርባኑ ተቀበለ፣ ልጁም ተቀበለ። ሕዋንና ሴት ልጇ ግን አልቆረቡም። አዳምም ቆረቡ፣ ልጁም ቀረበ። ከመሥዋዕቱም አልተቀበሉም። አዳም ወረደ፣ ልጆቹም። እነርሱም ደስተኞች ነበሩ። የሴት ልጇ ቀን እስኪፈጸም ድረስ አዳምና ሕዋን ታገሱ። አዳምም ቁርባንን አዘጋጀ። ሔዋንን ሕፃኒቱንም ይዞ ወደ መሠዊያው ሄደ። እንደ ልማዱ ቁርባንን አሳረገ። እግዚአብሔርም ቁርባኑን ይቀበሉት ዘንድ ፈለገ። እግዚአብሔር የአዳምና የሔዋን ቁርባን ተቀበለ። አዳም፣ ሔዋን እና ሕፃኒቱ ተቀበሉ። ከተራራውም ወረዱ። እነርሱም ደስተኞች ነበሩ። ወደ ወለዱበት ቤት ይሄዱ አይደሉም፣ ወደ አልወለዱበት ቤታቸው ቤተ መዛግብት ይሄዱ እንጂ ሕፃናቱን በውስጧ ያዞሯቸው ዘንድ ከገነት በነበሩት ምልክቶች ይባረኩ ዘንድ። በምልክቶች ከተባረኩ በኋላ ወደ ወለዱበት ቤት ተመለሱ። ሔዋን ቁርባን ከማቁረቧ በፊት አዳም ይዟት ወደ ውሃው ምንጭ ከእርሷ ጋር ሄደ። ሰውነታቸውን ወደዚያ ጣሉ፣ እርሷም እርሱም ታጠቡ። ይችም አዳም በመጀመሪያ ስጋውን የታጠበባት እና ከደረሰባቸው ድካም የተነሳ አዳምና ሔዋን ከንስሐቸው ከቁርባናቸው በኋላ ሌሊቱን ሁሉ ይጸልዩ ዘንድ ወደ ቤት ወይም ወደ ቤተ መዛግብት ይመጡ ነበር። ይባረኩ ዘንድ ወደ ቤታቸውም ተመለሱ። አዳምና ሕዋን ሕፃናት ጡት እስኪጠቡ ድረስ እንዲሁ ነበር። ጡት ባስጣሏቸው ጊዜ አዳም ከሰባት ቀን ሦስት ጊዜ ከሚያደርገው ሌላ ስለ ነፍሳቸው ቁርባን ለልጆቹ አዘጋጀ። ከሰጧቸው ካስጣሏቸውም ጡት ካስተዋቸው በኋላ ሕዋን ጸነሰች። የመጸነስ ዘመኗ ጨረሰች፣ ወንድና ሴት ልጅንም ወለደች። ወንድ ልጁን አቤል ብላ ሰየመው። ሴቷን አቅሊያም ብለው ሰየሟት። አርባ ቀን ከተፈጸመ በኋላ ስለ ወንድ ልጁ ቁርባን አዘጋጀ፣ በመጀመሪያም አቀረበ። ዕለቱ በተፈጸመ ጊዜ ስለ ሴት ልጁ እንደገና አዘጋጀ። በመጀመሪያ ለቃየልና ለእህቱ እንዳዘጋጀው ቁርባን ለእነርሱም አቀረበላቸው ወደ ቤታቸው ወይም ቤተ መዛግብት ይባረኩ ዘንድ አመጣቸው። ወደ ወለዱባት ቤትም ተመለሱ። ዳግመኛ አዳም በመኝታ ወደ ሔዋን ይቀርብ ዘንድ አልተመለሰም። ከዚያ በኋላ ሕፃናቱ በቁመት ፈጽመው ያድጉ ጀመር። ቃይልም በታናሽ ወንድሙ የሰለጠነ ልቡም የጨከነ ሆኖ አባቱ ቁርባን ሲያቀርብ ብዙ ጊዜ ይቀርብ ነበር ቁርባን ይቀበል ዘንድ ከእርሱ ጋር አይሄድም ነበር። አቤል ግን የዋህ ገር ልቦና ነበረው፣ ለአባቱም ለእናቱም ይታዘዝ ነበር። ቁርባንን ስለመቀበል እያስተማረው ነበር። ቁርባኑም ይወድ ነበር። ብዙ ይጾም ይጸልይም ነበር። ይህችም ለአቤል ትምህርት ሆነችው። እርሱ ወደ ቤት ቤተ መዛግብት መጥቷልና በውስጧ የወርቅ የእጣን የከርቤ በትሮችን ተመለከተ፣ በእርሱ ዘንድም ተሳለ። እነዚያ እንዴት አገኘዋቸው አለ። አዳም የደረሰባቸውን ሁሉ አስረዳው አመለከተው። ቃየልም በአቤል ቀና። አባቱ አዳም ስለነገረው አምላካዊ ስለሆነ ተግባር ከአባቱ ከአዳም በኋላ በቤተ መዛግብት ወይም ሌሊቱን ሙሉ ቀረ። በዛች ሌሊት በሰው አምሳል ሰይጣን ታየው፣ እንዲህ አለው፦ ቁርባን በማሳረግ ጊዜ ሲጾም ሲጸለይ፣ አንተ አባትህን ብዙ ጊዜ ታውከዋለህ። እኔም እገድልሃለሁ፣ ሕይወትህንም ከዚህ ዓለም አጠፋለሁ አለው። አቤል ግን ወደ እግዚአብሔር ጸለየ፣ ከእርሱም አስወገደው። በዳብሎስ አነጋገርም አላመነም። በነጋ ጊዜ የእግዚአብሔር መልአክ ተገለጠለት። እንዲህ ሲልም ማዘዘው ከጾም ከጸሎት ለአምላክ ቁርባን ከማቅረብ አትቆጠብ። እነሆ እግዚአብሔር ጸሎትህን ተቀብሏል። በሌሊት ካሳየህ መልኩ የተነሳም አትፍራ እኔ ረግሜዋለሁና አለው። መልአኩም ከእርሱ ሄደ። በነጋ ጊዜ አቤል ወደ አዳምና ወደ ሕይዋን መጣ። በራእይ የታየውን አስረዳቸው። በሰሙ ጊዜ አዘኑ። ሊተረጉምለት አልቻሉም። ልቡን ደስ አሰኙት እንጂ ልቡ በደነደነ በቃየል ግን ሰይጣን ወደ ልቡ ገባ። ወንድምህ አቤልን ወላጆቹ አዳምና ሔዋን ከአንተ ይልቅ ብዙ ይወዱታል። ከፍቅራቸው ጽንዐት የተነሳ ለአቤል መልካ መልከ መልካሟን ሊያጋቡት ይሻሉ። እነሆኔ ይህንን እመክርሃለሁ፣ ወንድምህን ግደለው። ያን ጊዜ ለአንተ ትቀርልሃለች፣ እህቱም ቁማ ትቀራለች አለው። ሰይጣን ከእርሱ ሄደ፣ ክፉ ነገርም በልቡ ቀረ ተቀረጸ። ብዙ ጊዜ የወንድሙን መግደል ይፈልግ ነበር። አዳምም ታናሹን እንደሚጠላው በተመለከተ ጊዜ ልቡን ለማለብዘብ ፈለገ። አዳም ቃየል፣ ልጄ ሆይ ካያቸው ፍሬዎች ውሰድ፣ ለአምላክ ቁርባን አሳርግ በደልን ኃጢአትን፣ ይቅር ይበልህ ዘንድ አለው። ዳግመኛ አቤልን ከዘር ቁርባን ውሰድ፣ ለአምላክህም ቁርባንን አሳርግ፣ ኃጢአትህንና በደልህን ይቅር ይልህ ዘንድ አለው። አቤል የአባቱን ቃል ተቀበለ፣ ከዘሩም ወሰደ፣ ቁርባንም አደረገ። አባቱ አዳምንም ከእኔ ጋር እንዴት ቁርባን እንደማቀርብ ታስተምረ ዘንድ አለው። አዳምና እና ህዋንም፣ ከእርሱ ጋር ወጡ። በመሰዊያ ላይ ቁርባን እንዴት እንደሚቀርብ አስረዱት። ከዚያ በኋላ የአቤልን መሰዋዕት ይቀበል ዘንድ ወደ እግዚአብሔር ጸለዩ። እግዚአብሔርም ወደ አቤል ወደ ቁርባኑ ተመለከተ። እግዚአብሔር በአቤል ከቁርባኑ መበጀት ማዕማር የተነሳ ስለ የዋህ ልቦ ነው! ስለ ስጋው ንጽህና ፈጽሞ ተደሰተ በውስጡ የሽንገላ ተግባር አልነበረበትም ነበርና ከመሰዊያው ወርደው ወደሚኖሩበት ቤት ሄዱ። አቤል በቁርባኑ ስለተደሰተ ከሰባቱ ቀን ሶስት ቀን መሰዋዕትን ያሳርግ ነበር። ቃየል ግን ቁርባንን የሚወድ አልነበረም። በአባቱ ከብዙ ቁጣ በኋላ አንድ ጊዜ ያሳርግ ነበር እንጂ ቁርባን በሚያቀርብበት ጊዜ አይኑ በሚያሳርገው ቁርባን ትሆን ነበር ለመሰዋት ይሆንም ዘንድ ከበጎቹ ትንሽዋን ይወስድ ነበር። ዳግመኛ አይኑ በዚያ ነበር። ስለዚህ እግዚአብሔር መሰዋቱን አልተቀበለም። ልቦናው ጥፋትን፣ በደልን የተሞላ ነበርና በተወለደባት ቤትም ሁላቸውም እንዲህ በአንድ ይኖሩ ለቃየል አስራ አምስት ዓመት ለአቤልም አስራ ሁለት ዓመት ሲሆን ደረሰ። አዳም ሔዋንን አላት ህፃናቱን አደጉ፣ እናጋባቸው ዘንድ ይገባል አላት። ሂዋን ቃየልን ማጋባት እንዴት ይሆናል? አለችው። አዳምም የአቤልን እህት ምንት እያለ ቃየል እናጋባ። ሄዋንም አዳም፣ ቃየል አይፈልግም፣ እርሱ ልበ ጠማማ ነውና፣ እግዚአብሔር መሰዋት እስከሚያሳርጉ ድረስ ታዋቸው አላቸው፣ አለችው። አዳምም ዝም አለ። ሰይጣን ግን በጦርነት ያለ ሰውን መስሎ ወደ ቃይል መጣ አዳም ሄዋን ስለጋብቻቸው ተማክረዋል የአንተ ንእህት ለአቤል የአቤል ንእህትም ለአንተ ሊያጋቡ ተስማሞ አለው ባልወድ ኑሮ ይህን ነገር ባልነገርኩ ነበር ምክሬን ብትቀበልስ ብሰማኝስ በምታገባባት ዕለት የአማረ ብዙ ወርቅ ዘቦ ልብስ መጥ አመጣልህ አለው ዘመዶችም ይረዱሃል አለው ቃይልም በደስታ ዘመዶች የት አሉ? አለው። ዘመዶችስ አባትህ አዳምና በመጀመሪያ እወሽደው ዘንድ ከፈለኩ ከደቡባዊ ገነት ውስጥ ናቸው፣ አለው። እርሱ ግን አልተቀበለኝም። አንተ ብትቀበለኝ፣ ብትፈልገኝ ከገባህ በኋላ ወደ እኔ ትመጣለህ። አንተ ታርፋለህ፣ ከአባትህ ከአዳም ስራም ትድናለህ፣ አለው። የቃየል ጆሮዎች ተከፈቱ። ወደ አነጋገሩም አለዘነበለ። በበረሃ አልቆመም። ወደ እናቱ ሔዋን መጣ፣ መታት፣ ረገማትም። እህቴን ለወንድሜ ታጋቢ ዘንድ ለምን ትወስኛለሽ? እኔ ሙቻለውን? አላት። እናቱ ግን ሸነገለችው፣ አባበለችው፣ ወደ ጫካም ላከችው። አዳምም ሔዋንን ቃየል ስላደረገው ያለችውን በሰማ ጊዜ ፈጽሞ አዘነ። ዝምም አለ፣ ምንም አላለም። በነጋ አዳም አቤልን ልጄ አቤል ሆይ ከበጎች ጥሩ ጥቦት ውሰድ፣ ለአምላክም ቁርባን አሳርግ፣ ለወንድምህ በስንዴ ፍሬ ቁርባንን ለአምላኩ ያሳርግ ዘንድ እኔ ነግረዋለሁ አለው። እርሱም ከአባታቸው ከአዳም ይህንን ሰሙ። ሁለቱም ቁርባናቸውን ያዙ፣ መሠዊያ ወዳለበት ተራራም ወጡ። ቃየል ግን በወንድሙ በአቤል ታበየበት። ከመሰዊያውም ገፋው፣ ቁርባንን ያሳርግ ዘንድ አልታገሰም። እርሱም ቁርባኑን ሸነገላ ትዕቤቱን በተሞላ ልቦና አሳረገ። አቤል ግን ከመሰዋቱ አጠገብ ድንጋዮቹን ሰራለት፣ በዚያ ላይ ትሕትና በተሞላ ልቦና መሰዋቱን አቀረበ። የሽንገላ ተግባር አልነበረበትም። ቃየልም መሥዋዕቱን ባቀረበበት መሰዊያ ላይ ቁሞ ነበረ። እርሱ ቁርባኑን ይቀበል ዘንድ ወደ እግዚአብሔር ይጮህ ነበር፣ ቁርባኑን ግን አልተቀበለውም። ከአምላክ የታዘዘች እሳትም ቁርባኑን ታቃጥለው ዘንድ አልወረደችም። በመሠዊያው ላይ ቁሞ ቀረ፣ ፈጽሞ ተቆጣ። እግዚአብሔር ቁርባኑን ይቀበለውም አይቀበለውም እንደሆነ ወደ ወንድሙ ወደ አቤል ይመለከት ነበር። አቤልም እግዚአብሔር ጸሎቱን ይቀበለው ዘንድ ወደ እግዚአብሔር ጸለየ። አምላካዊ እሳትም ወረደች፣ የአቤልንም መሰዋዕት አቃጠለች። እግዚአብሔርም መሰዋዕቱን መዓዛ ሸተተ፣ እርሱ ወዶታልና ተደስቶበታልምና። በሰው አምሳልም መላእክተ ብርሃን ላከለት እርሱ ካሸተተው የመሰዋት መዓዛ ይቀበሉ ዘንድ ይቆርቡ ዘንድ፣ እነርሱም አጽናኑት፣ ልቡንም አበረታቱት። አይለም በወንድሙ ቁርባን ላይ የሆነውን ሁሉ ያይ ነበር።